ወይዘሮ ሜላት ወርቋ በእጇ ገባላት። አንቹና ኤዝራ ደግሞ ተለያዩ። ምክንያቱም ኤዝራ አንቹን ከወደድኩ በኋላ እሷን ማጣት አልፈልግም፣ ፍቅር ቀላል አይደለም፣ ስለዝቅህን ጊዜ ብሸሻትና ብርቃት ይሻላል አላት። ሰላም በጣም ተረብሻለች። አንቹ ደግሞ እየወደደችው መጥታለች፣ ነገር ግን ግልጽ አልሆነችለትም። እንግዲህ ተምቹ እና እርግብ ደግሞ በስተመጨረሻ ተለይተዋለ። ሁሉን ነገር ገልጾ ነግሯታል። ተምቹም እንደዋሻት እና የህናን ወርቅ ሰርቆ ለአክስቷ ለባዩሽ እንደሰጠ ሁሉን ነገር ነገራት። እሷም ደግሞ ያው በሰራችው ስራ ተቆጨች። እሱንም ደግሞ ወይዘሮ ሜላ ታሳስራሉ የባዩሽ ሰራተኛ ነው ወይም ገዳፊ ነው ብላ ነበር። ነገር ግን የአሲል ጓደኛ መሆኑና እንዲሁም ደግሞ የአንቺ አባት እኔ ነኝ፣ ዝግ ውስጥ የጨመርኩት ተጠያቂ ከሆነም እኔ ነኝ የተጠያቂው ብሎ ሽምግልና መጣ። እንዲሁም አንቺም ስጠይቃት ዝሮ ምላት በጣም ጥሩ ልጅ ነው ደግሞ የጓደኛው ኑራንቺ ደም የሰጠሽ እና እሱ ማስቀየም ጥሩ አይደለም ስትላት

የተሰጠው ሜሽን በጥንቃቄ አጠናቋል። እንግዲህ እነ የተምቾጎትና የሀንቾ አባት ነበር እርግብን እንዲከታተላት ያደረጉት። እሱም እንግዲህ ከአሜሪካ እንደመጣና እንደሚወዳት ነግሯት ጓደኛ ሆነዋል። እሱ ቢወዳትም ነገር ግን አሁን ላይ ሁሉ ነገር ስላሳጣ ደግሞ እሷ አልፈልግም ብላ እሷ አጣጥለዋለች። እንግዲህ ወርቁንም እናሀንቹ ቤት እንደተቀመጠ አጋጣሚ ሰላም እናሀንቹ አንድ ላይ እንደሆኑ ሰላም አግኝታው ለወይዘሮ ሜላት ለባለ ሀብቷ ደርሶ አለ። ይህንንም እንግዲህ ሀንቹ ሁሉ ነገር ደርሳበታለች። ታምቹም እንግዲህ ዳግመኛ ወደ እርግብ ጋር ሄዶ እርግብ ደግሞ ሁሉን ነገር ሲጨንቃት ወደ አገሯ ለመሳፈር ሙከራ ስታደርግ እንዲሁም ትራንስፖርት ከተምቹ ስጠኝ ብላ ልትፈልግ እሱ ስትል መጣ። መጥቶም ደግሞ ሁሉን ነገር የዋሻትን ሁሉ ለምን እንደቀረባት ዓላማውን ነገራት። ያን ጊዜ ግን እሷን በጥፊ አለችው። ይህም ሁሉ ግን አልከፋውም። እሱ ተርግ ፍቅር ይዞታል። እሷ ግን ገንዘብና ገንዘብ እንዲያግዛን ነበር። ሁሉ ወርቁንም ወይዘሮ ሜላት መውሰዷት እና ሀና ማድረሳቸው ሁሉን ነገር ነገረች። በጣም ተስፋ ቆረጠች። እሱንም መገናኘቷን ተቆጨች። በስተ መጨረሻም ደግሞ ወደ ባህር ዳር ለመሄድ እሷም ተንስታ ከጓደኛዋ ብር አንስታ ሄደች። እንግዲህ የእርግብ መጨረሻ ሆነ። ከባዩሽን ጋር እንግዲህ ባዩሽን የሰራችውን ወንጀል ሰርታ ታስራ ነበር። ነገር ግን አክስቷ ስለሆነች ይህን ነገር ከማድረግ ወደ ባህር ዳር ወደ አገሯ ተመልሳ ስራ ለመፈለግ ወሰነች። ወይዘሮ ሜላት አሁን ላይ በደስታ ከልጆቿ ጋር መኖር ጀምራለች። የዝራና ሀኒቾ ደግሞ ያው እንግዲህ ሀኒቾ ፍቅር አሁን ላይ ብዙም አይደለችም እና ብዙም ብላ የኖርማ ጓደኛ ፈለገው። ኤዝራ ደግሞ ሀነን ስለሚወዳት ከዚህ በላይ ከቀረባት እጎዳለሁ ብሎ ራቃት። ሰላም ደግሞ ሀንቾ እና ኤዝራ እንዲገናኙ እና እንዲዋደዱ ትፈልጋለች። ነገር ግን አሁን ላይ ደግሞ ኤዝራ እሷ አልፈቀደች እና እኔ ከዚህ በላይ መቀረብ አልፈለግም ብሎ እሱ ደግሞ ጽዮን ትፈልገዋለች፣ ጽዮን ደግሞ አይወዳትም። ጽዮንም ደግሞ ሃናንና ሰላምን ከኢዝራ ላይ እጃችሁን አንሱ፣ የእናንተ ያኝ አንቺ ነች ሰላም የምትፈልጉት ማንኛችሁ ናቸው ኢዝራ የምታፈቅሩ ለመሆኑ እያለች ጽዮንም ሀናን መቼም አይሆንም ያንቺ የራሴ ነው ኢዝራ እያለች ክርክር ትገጥማለች። ጽዮን ደግሞ እንግዲህ አልፈለግሽም፣ መጀመሪያ ወድ ያለው ስትይኝ እኔ የቀበርሽ ነበር ነገን ስለማልፈለግሽ ነው ብሎ እሱ ደግሞ እያላት ነው። ነገር ግን ሀንቹ እዚህ ጋር መሳሰተችውም ግን እሱ ስለሚፈለጋ ግን መጎዳት ስላልፈለገ ው እንደማትቀበለው ስታግ ወይም ስለ ፍቅር ብዙም እንትን ሀንቹ ስለማትፈልግ እሱ መራቅ ፈለገ ማለት ነው። በዚህ ግን ሀንቹ እና ይዝራ ለማገናኘት በጣም ፍላጎት አላት ሰላም ማለት ነው እሱን እንግዲህ ያናግረው ነበር ነገር ግን አሁንም እንደማይፈልግ ከተገናኘ በኋላ ወይ ከተተላመደ በኋላ እንደመጎዳት ያኔ ላለመጎዳት እንደራቃት ነገራት ማለት ነው። አንቺም ግን ፍቅር እየጀመራት ነው የሷን እያሰበች ምናምን ስለሆነ ነው ሰላም የጠየቀችው።

ለአባቷ ማስታመሚያ ወይም ማሳከሚያ እንደሰጣት ሁሉ ነገር መልካምነታቸውን ነገረቻቸው። ነገረቻ ማኖሃ ና እናቷ እናቷም ደግሞ ያው ተቀበለች። ማኖ ጥሮች እንደሆኑ ማለት ነው። እንዲሁም እሱ ደግሞ ጓደኛው ሴት ስለሆነ እድ የሚሰጠች ልጅ ያዝንብናል፣ ጥሩ አይደለም እያቸን ነበር። ለእሱም እንኳን ይህ እንድታረጋለሁ ያ ነገር እያሰብኩ ስትል ምን አስበሽበት ነው እናቴ እያለቻን ነበር። እና ሁሉም ምስጢር እኮ አይነገርም እያለቻን ነበር። እንግዲህ ለሴት ጥሩ ስራ እየፈለጉለት ነው። በቀደም ብዙ ከሀና አባት ላይ ተመካከሩ ነበር። ዙር ሚላት ና ከባተ ቤቷ ጋር አስር ስራ እያፈላለጉለት ነው ማለት ነው። በስተመጨረሻ ግን ንጹሕ ልብ ያሸንፋል።